እናቷ ጎንደር ተደማጭነትን ያገኘው ሙዚቀኛ አስቻለው ፈጠነ፣ ድምፀ መረዋው አስቻለው ፈጠነ ይሉታል አድማጮቹና ተከታዮቹ። የከያኒ አስቻለው ፈጠነ ሙዚቃዎች በተለይ እናቷ ጎንደር የተባለው ሙዚቃ በዩቲዩብ በብዛት ከታዩ የኢትዮጵያ ምርጥ ሙዚቃዎች መዘርዘር መካከል ቀዳሚው ደረጃ ላይ ይገኛል። አስቻለው ፈጠነ ካዜማቸውና የብዙዎችን ቀልብ ከሳቡት ሙዚቃዎች መካከል አሞራው ካሞራው ስል ያዜመው አንዱ ነው። እናቷ ጎንደር ተደማጭነትን ያገኘው ሙዚቀኛ አስቻለው ፈጠነ ኢቴ ወይ ልዋል ከደረትሽ መሃል ናፈቀችኝ፣ ጎንደር የናሞራው ሀገር ስል ያንጎራጎረው አርቲስት አስቻለው ፈጠነ ነው። በታሪክ ትምህርት የከፍተኛ ደረጃ ትምህርቱን ያጠናቀቀው አስቻለው ፈጠነ በቅጽል መታወቂያው አርዲ ካዜማቸውና ብዙዎችን ቀልብ ከሳቡት ሙዚቃዎች መካከል አሞራ ካሞራ ስል ያዘመው አንዱ ነው። አሞራ ካሞራ የተሰኘው ዘፈን የከያን አስቻለው ፈጠነ እንዳለው በአንድ ሳምንት ጊዜ ውስጥ ከስምንት ሚሊዮን በላይ ተመልካች ተከታትሎታል፣ አሊያም አድምጦታል። እናቷ ጎንደር የተባለው ሙዚቃ ደግሞ ከሀያ ሚሊዮን በላይ ተመልካቾች በዩቱብ ላይ እንደተከታተሉት ዝርዝሩ ያሳያል። ድምፃዊ አስቻለው ፈጠነም ለሚዲያ ቃለ መጠይቅ እንዲህ ብሏል፣ እግዚአብሔር ያክብርልኝ እኔንም ደውላችሁ የጣቢያችን እንግዳ ስላደረጋችሁኝ አመሰግናለሁ ስል ለቃለ ምልልሱ ዝግጁ ሆነ። ከያኔ አስቻለው ብዙዎች ሙዚቃዎች እናቷ ጎንደር፣ አሞራ ካሞራው፣ እንገር ወሎ የተባሉት ሙዚቃዎችን ጨምሮ ባህላዊም ናቸው ዘመናዊም ናቸው፣ ብቻ በአድማጭ ዘንድ ከፍተኛ ተቀባይነትን አግኝተዋል። እንዴት ተሳካልህ? አስቻለውም እንዲህ ስል መመለስ ጀመረ። እንግዲህ ሙዚቃ መቆፈርን ይጠይቃል፣ ብዙ ጥረትን ይጠይቃል የራስ ፍልስፍናንና መፈለግን ይጠይቃል። እኔም ብዙ ጥረት አድርገያለው። ጓደኛዬም ማለትም የሙዚቃው ዳይሬክተር ሰው መሆን ይስማው ብዙ ጥረት ያደርጋል። ጎበዝ ነው። ተመካክረን ተግባብተን ስለምሰራ ስኬታማ ሆነናል። የሙዚቃውን ግጥሞች በአብዛኛው እኔ ነኝ የምጽፋቸው፣ ጓደኛዬም የብዙዎችን ሙዚቃዎችን ግጥም ጽፈዋል። እኔ አሁን በይበልጥ ትኩረቴ ሙዚቃው ላይና ዜማው ላይ ነው። አስቻለው ፈጠነ ሙዚቃ አሞራው ከአሞራ በተሰኘ ሙዚቃ ስራው ላይ የምጠቀሱት አሞራው ውብነ ወይም ደጃዝማች ውብነ ተሰማ ከ1928 እስከ 1933 ዓ.ም ድረስ ፋሽስት ኢጣሊያን ኢትዮጵያን በወረረች ወቅት በዚያን ጊዜ ምዕራብ በጌምድር ግዛት በተደረገ የጸረ ፋሽስት ትግል ግንባር ቀደም መሪ አርበኛ እንደነበሩ የታሪክ ማህደራት ያሳያሉ። አስቻለው ፈጠነ በዚህ ዜማው ላይ የሚሰሙት ግጥሞች ታሪካዊ ዳራ ያላቸው የአሞራ ውብነ ተሰማን ታሪክና ጸባይ ቁልጭ አድርጎ የሚገልጹ መሆናቸውን ታሪካቸውን የሚያውቁ ይናገራሉ። ራስ አሞራ ውብነ የፋሽስት የጦር የሰማይ አሞራ ሆኖ መቆሚያ መቀመጫ ያሳጡ ጀግና እንደነበሩ ይነገርላቸዋል። የዚህን ሙዚቃ ግጥም የደረሰው ከያኒ አስቻለው ፈጠነ እንደነገረን የሙዚቃው ግጥም ደራሲ ወንድሜ የሚለው ኃይለ እየሱስ ደርብ እንደሆነ ተናግረዋል። ከያኔ አስቻለው ፈጠነ አሞራው ካሞራ በተሰኘው ሙዚቃ ስራው ላይ ያየም ሰው ሊናገር የነበረም ሚያውጋ ተጋጥሟል ይባላል። አሞራው ካሞራ ጎንደር ጀግና ትውለድ ታሳድግ ጸንሳ እንደ አሞራ ውብነ ስሙ ማይረሳ ስል ጆሮ ሳይጎርበት በምንቆረቆረው ድምፁ ጀግናውን ያስታውሳል፣ ታሪኩን እያነሳም ያወድሳል። ልጃቸው ኢትዮጵያ ውብነ በሀገር ውስጥ ቴሌቪዥን ላይ ቀርቦ ከነፃነት በኋላ እንግሊዞች ጎንደር ገብተው የራሳቸውን ሰንደቅ ዓላማ ሲሰቅሉ የተመለከቱት ራስ አሞራ ውብነ በሀገሬ ላይ የውጭ ሀገር ሰንደቅ ዓላማ አይሰቀልም በማለት እንግሊዞችን አስገድደው ባንዲራቸውን አውርደው በምትኩ የኢትዮጵያን ሰንደቅ ዓላማ እንዲሰቀል እንዳደረጉ ተዘግበዋል። ከሱዳን ገዳሪፍ ተስቦ እንደ ሰርዶ፣ ኢትዮጵያን ሰቀላት ያን ሰንደቅ አውርዶ፣ ያበቅ የለሽ ልጆች ዳር እስከዳሩ፣ ኩሩ ጎንደር ጀግና አታጣም አትጠራጠሩ፣ በማለት አስቻለው አሞራ ካሞራ በተሰኘው ሙዚቃ ላይ የተቀኘለትም ለዚሁ ነው። ራስ አሞራ ውብነ በተለምዶ በዘጠና አራት ዓመታቸው መስከረም አስራ ዘጠኝ ሰባ አምስት ዓመተ ምህረት ከዚህ ዓለም በሞት መለየታቸውንና ስርዓተ ቀብሯቸውም አዲስ አበባ በቅድስት ስላሴ ካቴድራል መፈሰሙን ታሪካቸው ያሳያል ከያኔ አስቻለው ፈጠነ ከደም ስል ያወጣቸው ሙዚቃዎች በህዝብ ዘንድ ተወዳጅነትን ማግኘት የጀመሩት ሙዚቃዎቹ ከተለቀቁ በኋላ ቆየት ብሎ ነው ለምን ይሆን አስቻለው ፈጠነ ሙዚቃን የጀመረው መቼ ነው ሙዚቃን የጀመርኩት በልጅነት ነው። ወላጆቼ እግር ስር ተቀምጬ ዘፍን ነበር። ክራር እጫወታለሁ፣ ኪቦርድም እጫወታለሁ። ሙዚቀኛ አስቻለው ፈጠነ ታዋቂው የኢትዮጵያ የፊልም ስራ ባለሙያ ፕሮፌሰር ኃይሌ ገሪማ በመጪው መስከረም ወር ላይ በሚያስመርቁትና ከ30 ዓመታት በላይ የሰሩት ብላክ ላዮንስ ሮማን ዋልስ ችልድረን ኦፍ አድዋ በተሰኘው ፊልም ላይ በሙዚቃ መሳተፍን ሰምቻለሁ። እስቲ ስለ እሱ አጫውተን ተብሎ ከሚዲያ ለተነሳው ጥያቄ እንዲህ ሲል መልሶታል። ፕሮፌሰር ኃይሌ ግሪማ እየሰሩት ባለውና ሰላሳ ዓመታት በፈጀባቸው ፊልም ላይ እኔ ሙዚቃዎችን ለማካተት እድል አጋጥሞኛል። በፊልሙ ውስጥ የተካተቱት ሙዚቃዎች አዲስና እስከዛሬ ያልተሰሙ ናቸው። እኔ ፕሮፌሰር ኃይሌ ግሪማን በመታወቄ እጅግ እድለኛ ነኝ። ራሳቸውም ሙዚቃዬን አድምጦ በጣም ተደስቷል። የምስጋና ደብዳቤ ሁሉ ጽፎልኛል እና በጣም እድለኛ ነኝ። ምናልባት ፊልማቸው ስመረቅ መስከረም ላይ እኔም በምረቃው ስነስርዓት ላይ ይገኝ ይሆናል። ፕሮፌሰር ኃይሌ ግሪማ ለፊልማቸው ይሆናል ያሉትን ሙዚቀኛ ከነ ቅላጼው በማግኘታቸው እጅግ እንደተደሰቱም አስቻለው ተናግሯል። አጋጣሚው በጣም የሚያስደንቅ አሴ ድንቅ ነው ስልም ሙዚቀኛ አስቻለው ፈጠነ ይናገራል ይገኛል። ከያኔ አስቻለው ፈጠነ እስካሁን በመድረክ ሙዚቃውን ለሕዝብ አቅርቦ አያውቅም። ይሁንና ከሳምንታት በኋላ ለፋሲካ በዓል አገረ እስራኤል ላይ የመጀመሪያውን የሙዚቃ ድግስ በመድረክ ለማቅረብ በዝግጅት ላይ እንደሚገኝ አጫውቶናል። ጎጃም አገው ምድር ቻግኒ በመባል ቦታ ተወለድኩ። እዚያው ነው ያደግኩት። እንደ አጋጣሚ ሆኖ ቻግኒ ቀበሌ አንድ ልዩ ስፍራ መዲያነልም በመባል ቦታ ነው ተወልጅ ያደግኩት። ታዋቂዋ ኢትዮጵያዊት አቀንቃኝ ጂጂ ሽባባውም ከዚሁ ስፍራና አካባቢ ነው የወጣችው። ሙዚቃ የጀመርኩት አባቴም ቤተሰቦችም ክራር ይጫወቱ ስለነበር እነሱ እግር ስር ቁጭ ብዬ እኔም ክራር መደርደርን ተማርኩ። ቦክስ ጊታር እሞክራለሁ። በግብርና በከፍተኛ የትምህርት ተቋም ውስጥ ተመርቄ ስራ ሰራ ነበር ጥበብ ጠርታኝ አዲስ አበባ መዘጋጃ ቤት ተገጥሬ የሙዚቃ ስራዎችን ሳቀርብ ነበር። እዚያው የሙዚቃ ችሎታዬን አዳብሬ እንግዲህ ዛሬ እዚህ ደርሻለሁ። በተለይ የምጫወተው ባህላዊ ያገረሰብ ሙዚቃዎችን ነው። በማህበረሰቡ ዘንድ ሙዚቃዎች ከፍተኛ ተቀባይነትን እያገኙ ነው። ያስቻለው ፈጠነና የተለያዩ ድምፃውያኖች አሁን ብቅ ብቅ እያሉ ያሉት በጣም በሚገርም ሁኔታ፣ ሌሎች በነጠላ ዘፈናቸው፣ ድምጻቸው፣ በተለያዩ ስራቸው በደንብ ህዝብን ሳይማርክ የሚረብሹት ባሉበት ሰዓት እንደሆነ በርካቶች ይገልጹታል። አስቻለው አስቻለው ፈጠነ የጥበብ ሰው እንደሆነ ጭምርም በርካቶች ሀሳባቸውን ሲገልጹና እንዴት የሚገርም የሙዚቃ ስራ ነው በማለትም በርካቶች ሲያወድሱትም እንደነበረ ጭምርም የወጡት መረጃዎችን በማስመልከት የክሊፑ ቅንብሩም እጅግ በጣም በሚገርም ሁኔታ ቅንብሩ ልዩ እንደሆነ ጭምርም የወጡት መረጃዎች አስቻለው ፈጠነ ጎንደርን እንዴት እንደገለጻትና በዚህ ዘንድ በከፍተኛ ሁኔታ ተወዳጅነትን ያገኘ ድምጻዊ እንደሆነ ጭምርም ነው። በቀጣዩ ወደ እስራኤል ሀገር ያው ኮንሰርቱን ለማቅረብ እንደሚያቀና ጭምርም የወጡት መረጃዎችን በማስመልከት በአድማጭ ጆሮ በከፍተኛ ሁኔታ ተፅዕኖ እየፈጠረ ያለው አስቻለው ፈጠነ በብዙ ሚሊዮን ተመልካቾች በዩቱብ ላይ እየተገኘለት እንደሆነ፣ እንደ ጉድ እየተደመጠለት እንደሆነ ጭምርም የወጡት መረጃዎችን በማስመልከት አጠቃላይ የአስቻለው ፈጠነ አሞራው ካሞራ እናቷ ጎንደር የሚለውን እጅግ በጣም እንደተጠበበበትና በጣም ብዙ ዋጋ ከፍሎ ለዚህ እንዳበቃ ጭምር የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ አብሬያችሁ የቆየውት ሚኪ ነኝ ከሚኪታ ፎርም። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኘው ለእሳታት ካሉን መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት የአለም ክፍል ሰላም ያቆያችሁ።